አንቺ ኮተት ቤዛ፣ ለሰው ልጅ ክብር ቢኖርሽ መልካም ነው። ጭራሽ ብለሽ ብለሽ ለኔ ስነ ስርዓት ታስተምሪኝ? አንቺ ልጅ ሥራ ተቢስ፣ የሰው ባል የምታባልኪ! እኔ ማንንም ባል አላባልኩ። ቤዛ፣ በስርዓት ተከብረሽ ብትኖሪ መልካም ነው። አይ የምትይ ከሆነ ግን ምን ልታመጪ፣ እሱን አብረን እናየዋል እስከ ዛሬ ስትናገርኝ እሺ እሺ ያልኩሽ የባርኩት ፍቅረኛ ስለሆንሽ አላስቀይበሽም ብዬ ነው እንጂ ምንም ነገር ማድረግ አቅቶኝ አይደለም። ማነው እንደዚህ ልብ ልብ የሰጠሽ ወቅሽ? ይሄ ልብ ጉዳይ ሳይሆን ሰው ማለነ ባጭር ጊዜ ውስጥ እንደዚህ እንድትናገሪ ደግሞ አልፈቀድልሽም። እሺ አንቺ ልጅ እንደዚህ እንድትናገሪ ድጋሚችን እኔ እንደዚህ

ምን ነው? በሩ ክፈቹ። ናሁል ሊዶ የት እንዳለች ሳትናገር ከዚህ ክፍል መውጣት አችል ያምሻል። እንዲ አደ እኔ ሊዶ የት እንዳለች በምን አውቃለሁ? አትጃጃ። በሩን ክፈች። ይ እንግዲውስጥ ፖሊሶች መጥተው እስኪወስዱ ድረስ እዚህ ትቆያል። አደ አትጃጃይ። ቆይ ለምድነ ፖሊሶች የሚመጡት? ኤሆል ስሚኝ። ማን ነው ናኦል? ሊድኖ ስሯት አላለች። ቆይ አደይ፣ ሁሉንም ነገርን ሰምቻለሁ። ናኦል፣ ልትዋሸኝ እንዳትሞክር። አይናችን ስር ሆነ ዝታሞኘን የነበርከው አንተ። አሁን ሊዶ የት እንዳለች ንገረኝና ለፖሊስ ስጥ አንቺ አምሻል፣ እንዴት እኔ ምንም ጊዜ የለኝም። በሩን ክፈችልኝ። አልከፍትም። ቆይ ለምንድን ነው ከእኔ ከኔ ምንድን ነው የምትፈልጊው? ካንተ ምንም አልፈልግም። ብቻ ሊዱ የት እንዳለች ንገረኝ። አልነግርህም። ምትልከው ከሆነ ደግሞ እዚሁ ትቆያታለህ። እሺ ክፈችውና አላስረዳሽ። አደይ ይኸው እዚሁ እንዳለው አስረዳኝ ብል ተናገር። ልጅቷን የት ነው ወስዶ ያስቀመጥካት? አዎ ሊዱ ነው ጋነች፣ ግን በሩን ክፈችውና አላስረዳሽ። ቆይ ለእኔ ምንም ማስረዳት አይጠበቅብኝም። እነ ዴቭ ሲመጡ ለእነሱ ትነግራቸዋለህ። ስምኛ አደይ አሁን ከዚህ መሄድ አለብኝ አለበለዚያ ትሞታለች። ዛሬ መጨረሻ ቀናችን ነው። ማናት የምትሞተው? ቆይ ልጁን ምን አይነት ነገር ውስጥ ከታት ነው የምትሞተው? አደይ አትረጅኝም እንዴ? ምንድን ነው የምንረዳው? ቆይ ልጁ ማነው የሚገላት? ምን አስጀምርሃት ነው? እሺ ለልጁ ነው ካልኩሽ። ማስሚ ልጁ የት ነው ያለችው ንገረኝ። እናውል እንደ አይነት ከንቱ ስራ ትስራ የልጅቷን ይወታ። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በእያላችሁበት ሰላማችሁ ብዝዝት ይበልልኝ አ- ሰራተኛው አዳይ ክፍል በባለፈ ሳምንት ሊዱ እንደታገደች አይተን ነበረ። ሊዱ እንደገደላት ሰው ሁሉ በለቅሶ ተቀምጦ ነበረ። ነገር ግን ሊዱን አልተገደለችም በህይወት አለች። ግን ለአረቡ ሊሸጣት ተዘጋጅቷል ማለት ነው። ጩቤ ያወጣባት ኪንጎና እንግዲህ ዳይመንድን ተከትሎት ሄዶ ነበረ። በመሀል ደግሞ ተሰወረባቸው። ከዛም በኋላ የሊዱን አስፈራራት። አንድ ነገር ትፍሽ ላለ ካልሽ ተገልሻሉ ብሎ እንግዲህ ቢላዋ አወጣባት ዝም በይ አለት። እሷንም ደግሞ ፈርታ እጇን በአፏ ትይዛለች። እንግዲህ ኖላል የሚባለው ልጅ እንግዲህ እሱ ደግሞ እያስፈራራት ይገኛል። አርፈሽ ካልተቀመጥሽ እገልሻለሁ ብሎ ያስፈራራታል ማለት ነው። ሊዱንም ደግሞ እባክህን፣ እባክህን ከዚህ ቤት አስወጣኝ እህት የለህም እንዴት ይለዋለች። እዚህ ጋ ደግሞ በምስሉ ላይ እንደምንመለከት ቤዛና ፍቅር እኔ የምልሽ ጥላታለች ቤዛ ምን ፈለግሽ? ጥላታለች ፍቅር ቆይ ከናኦል ጋር የት ነው የምተዋወቁት? ምን አገባሽ? ሲመስለኝ ሁለታችንም አንድ አንድ አይነት ችግር ውስጥ ነን። ስለዚህ ተስማምተን ናሆልን ብንስወግደው ምን ይመስልሻል? አሁን እኮ ጓደኛዬ ነው። ለምን? ተመሳሳይ ቦታ ነው። ቆይ የሰማሽው ነገር አለ? ሁሉንም ነገር አቃለሁ ትላለች ቤዛ። ሊዱ ያለችው ከናኦል ጋር ነው። አንቺ እንዴት ታቂ ቻሽ? ትላታለች እኔ እኮ ቤዛ ነኝ። ሁሉም ነገር እኮ አውቃለሁ። ናኦል እንደምታቂ ያውቃል? አዎ በደንብ ያውቃል ግን ብቻዬ ሆኜ የሚችሉ አይመስለኝም። አንቺ ልታገዥኝ ይገባል። ናኦልን በደንብ ያወቅሹ አይመስለኝም። በፈለገው ጊዜ ወስዶ የባለ ሀብቶቹን ይሸጣል። እንቤካም ደግሞ ይገለናል እና ሊዱን የባለ ሀብት ሸጣ ትገኛለሽ። ምናልባት ላልሞቶቹ ለዛም ይሆናል ነሽ። ቆይ ናኦልን ከዚህ በፊት የገደለ ሰው አለ? የሆነ ጊዜ ከትምህርት ቤታችን የሆነች ልጅ ጠፍታ እስካሁን አልተገኘችም እና አሁን እንደዚህ ነው ያደረገው። ቆይ ቆይካቺ ጋር እንዴት እንደዚህ ተዋወቃችሁ? ልጅቷ ከመጥፋቷ በፊት ሁሌ መንገድ ላይ ሲጨቃጨቁ ስለማያቸው ናኦሉን ያይ ነበረ እና የሆነ ጊዜ ከትምህርት ቤት ሲወጣ ጠበቀኝና እንግዲህ ሊያስፈራራኝ ጀመረ፣ አለች። ከዛ እዚህ ጋር ደግሞ ኬንጎና ዳይመን አዳይን አፍቃኛለች። ቆይ የት አባቱ ገብተዋል? ቤቱ ተሳስተውን እንጂ እዚያ አሁን እዚህ ጋር ሲገባ እያየኗ ነበር እኔ ግን ግራ ያጋባኝ ልጅቷ ምን ፈልጎ ነው እንዴ እሷን የሚያግዛት? ልጅኮ የፍቅር ጓደኛ ናት፣ ጓደኛ ናት። ፍቅር ምን ፈልጋ ታደርጋለች? ፍቅር እኮ ከሰው ጋር መጣላት ያስደስታታል። አረ፣ በቃ ራሳቸው ጉዳይ ነው። እኔ ግራ ያጋባኝ የአደ አፍቃሪ ነኝ እያልከ እንግዲህ ምኗም አይመቸኝም። ያው አዳይ ስትጨነቅ ስለደበረኝ ነው። እኛም ምናግዛት ነገር ካለን ብዬ ነው ይላል ዳይመንድ ኪንጎን ማለት ነው። ዳይመንድ ደግሞ አገዝካቸው እንዳላገዝካቸው ራስ ጉዳይን አንተ ደግሞ ከዚህ ውስጥ አያስወጥህም ይለዋል። ዳይመንድ አሁን እኮ ደርሰንበታል። ኧረ በእናትህ ማን ሊያመሰግንህ ነው? ማሽካበጥ ይለዋል። ዳይመንድ ይቺ ልጅ የሆነ ነገር ብትሆን በእኛ ላይ መፍረድ ወደኋላ አይሉም። እንዳይፈለግሁን እኛም እኔ ምንም አያገባኝም ይለዋል። ከዚህ ቦታ እልም ብሎ መጥፋት ይላል ይሻላል፣ አው እንሄድ ይላል? እሺ ቆይ ትንሽ እናውራ። እኛ በሰብነች ልክ እነሱም አያስብሉንም ይላሉ እነሱ በቃ ራሳቸው ጉዳይ ነው። ለምን እስከሚያመሰግኑን ድረስ ይጠብቃሉ? ማንንም ሊያመሰግን አይጠብቅም። ግን እኔ እንዳላደረኩት በደብ ሊያምኑን ይገባል። እኛ ማን ሊያምንን አንዳይመንት? እኛ ደግሞ የጠረጠሩን ፍቅርና አዳይን ስላገድን በሱ ነው የጠረጠሩን። ደግሞ ቢጠረጥሩን ልክ ናቸው። አንተማ የሆነማ ታሽቀብተው ነገር አለ ይለዋል አንደኛው ህን ለምን ጥገኛ አትኖርም ከአዳይ ጋር ከሆነ እንኳን ጥገኝነት ለምን አልልም፣ ዘበኝነት ለምን አልሰራም እና ፍቅርን ጠይቄ ላናገርህ። አንተ ቀልድ ለዋል፣ ለአዳይ እንደዚህ መሆንህን አቁም። ስንቴ ንንገርክ? አዳይ ለአንተ ብትሆን ኖሮ ድሮም አንተ ከትሆን ነበረ ይለ። በቃ ነገረች እኮ በአፏ ነገረች፣ አልፈልግም አለች። ሀ ምን ሼ ነው? ሌላ ሴት እንደ ሌላ አስመሰልክ። የለውና ዳይመንድን እኔ የራሱ ጉዳይ ብሎ አያገባኝ ብሎ ይሄዳል። ከዛ በኋላ ኪንጎ እንዴት ልተዋት ልቤን እሷ እሷ ማለት እኮ አይቀርም ይላል። ስለዚህ እንግዲህ በእሷ ጨክኖ ሊጠፋ ሙከራ ማለት ነው። እዚ ጋር ፍቅርና እንግዲህ አዳይ ከበል ጀርባ ላይ ሆና እንዳለ የሰማች ነው። ከዛ ቪዲዮን አስቼ ወደ ቤተ መልሽ ያለው ሲደበደባት፣ እሷም ልጅቷን እንደጠፋችና አፋልጎኝ እንደሚል ትምህርት ቤት መጣ። አሁን ገባኝ ትላለች ቤዛ ለካ በዚህ ቪዲዮ ነበረ ለካ የምታስፈራሪ የነበረ። በፍጹም እኔ ሊዱ አልነበረም ያልኩት፣ እና የማን ሀሳብ ነው ባክሽ? ራሱን ያገታት እኔ ምንም አውቀው ነገር የለም ትላለች ፍቅር። ልጅቷ ግን ላውለን የገደላት ይመስልሻል? አው ገሏታል። እኔ ግን አይመስለኝም። ዝም ብሎ ሲያስፈራራን ነው እንጂ ልጁ ነፍሰ ገዳይ አይመስልኝም። የፈለገ ነገር መሆን ይችላል። እኔ ፍቅር ማንንም አልሰማም። እኔ ቪዲዮ እኔ ላይ የለም። ናኦል የዚህ ቤት ከመጣ በኋላ ተቀየረብኝ። ቪዲዮንም ወሰደው እኔ ጋር የሆነ ነገር አለ ትላለች ቤዛ። ነገር ግን ነገር ግን ምን የምልሽ ነው ይህ ናኦል ጋር አንቺ ጋር እንዴት ሊኖር ቻለ? ትለና ቤዛ ውጥታ ለፍቅር ታሳያታለች። ናኦልን የቤዛን ሲያስፈራራት የነበረውን ቪዲዮ ቀጣው ነበረ። እኔ ቤዛ ቀላሰው አድርጋሽኛል ነበረ። በጣም ጥሩ ነው። አሁን ናኦልን ለማስወገድ ጥሩ መረጃ ነው የያዝነው እንዴት ነው የምጠቀምበት? እችላለሁ። ይሄንን ነገር ከሰማሁ እኮ አንቺ እንዳደረግሽ ነገር አድርጎ ባዶ ነው የሚያስከራል። ለዴቭና ለባድ ለባርኪ ንግረን ሊዱም ትመሰክራለች፣ እናሳስለዋለን። ከዛም በኋላ አዳይን በላይ ሆና እንዳለ ትሰማዋለች፣ እንዳለ እየሰማች ትገኛለች። የሱ ጉዳይ ይለቅና እኔ ማደርገው ነገር አውቃለሁ። ምን ታደርጊ ነው ግን? አንቺ ከናሆል ከናኦል የባትሽ ሴት ነሽ ግን ነገር ግን ከኔም ምንም ነገር አትጫወች የናኦል ነገር ጨርስና የኔን ያች ነገር ቀስ ብለን እናወራለን፣ ትላለች ፍቅርና ቤዛ እንደተከራከሩ ይገኛሉ። ግን አዳይን እንዳለ በር ላይ ሆና እንዳለ የሰማች ነው። ሁሉም ነገር ከሰማች በኋላ ወደ እንግዲህ ቤት የጠረገች ያለ እንግዲህ ናኦል ሲመጣ በጣም ደንግጣለች። ከዛ በኋላ ፍቅር ናኦልና ሊዱ እባክህን ብር ከሆነ የፈለክ ነገር እኔ ሰጥሃለሁ፣ እባክህ ተወኝ በቃ ትለዋለች። ከዛም በኋላ ቆይ እሺ፣ ያኔ እንደዚህ ማድረግ ምንድነው የምትጠቀመው አንቺ? የምጠቀምባቸው ብዙ ነገሮች አሉ። ምን? በጣም ብዙ ነገሮች። እባክህን ለአውል ከዚህ ነገር ብቻ ስወጣኝና የፈለከው ነገር በሙሉ እኔ አደርግልሃለሁ። አንቺ ወጣሽ ማለት እኔ ያስወጣኝ ሰው አለ ገና፣ አንቺ አይደለም። አዳይና ፍቅር ለመጣቸው ነው። ምናልባት ለምለም ልትከድበኝ ትችላለች ግን ሁለታቸው በቅርቡ ነው ማመጣቸው ይላል። እነሱም ለአረብ ሰውየ ልሸጣቸው ነው። ናሆል ለምንድ ነው እንደዚህ የቆሸሸ ስራ ምሰራው? እኔም በእኔ ምክንያት የቆሸሸ የገባ ሴት ውስጥ አለች ማለት አልገባኝም። ማናት? ላንተ ብላ እዚህ ቆሻሻ ውስጥ የገባችው አቃለሁ። በጣም ግድ የለሽምናች ግን ለእኔ ብላ ነው እዚህ ውስጥ ህይወት ውስጥ የገባችው። ለሷ ስል ነው ይሄ ሁሉ ማደርገው ይላል ብል የምትባሏ ለእኔ ብላ ህይወቷን መስዋዕትነት አድርጋለች። ለዛ ነው እናተን ማግዳችሁ፣ እናተ ነው። ለዛ ነው ለአረቦቹ ምሸጣቸው። በጣም ነበረ የምታፈቅረኝ ምንም፣ እኔም በጣም ነበረ ምወደት በጣም ብሎ እንግዲህ ለኦልን እያለቀሰ ይገኛል እና እሷ ማትረፍ ግዴታዬ ነው ይላል። ይህ ሁሉ ነገር ማድረገው ለእሷ ነው። እና ከኔ እና ከሷ ጋር ምን ያደርገዋል ያ መሀል እንዴት ትለዋለች ዲዱ። ከዛ በኋላ አንቺ እዚህ ውስጥ ያለሽው እሷን ለማትረፍ ነው። አልገባኝም። ብሌል ከቤት ከወጣች አልተመለሰችም። እናቴ በሰዓቱ ሁለት የኩላሊት ፍሌት ስለም ስላደረጉ የነበረው ለእሷን ለማሳከም ብላ የአረቡ ሰውዬ ጋር ሄደች ብሉ እንዳለ ሄላ ፍቅር ለሊዶ ሁሉ ምስጥሩን ይነግራታል ማለት ነው። ከዛም በኋላ ይሄ ብሌልን አገኘኋት ይላል። በጣም የተናደድኩበት ታውቂያለሽ፣ በጣም ይላል እና ተናልጄ ስለነበረ ፍቅርን ቪዲዮን ቀረጻችን በእሷ አስፈራርታ ነው ይላል። ፍቅርም እንደዚህ አይነት ስራ ትሰራለች? አይ እሷ እንደዚህ አይነት ስራ አትሰራም። ግን እኔ በሰዓቱ ያጠራቀምኩት ገንዘብ በቂ ስላልነበረ ምሊዮን የቀረውን ገንዘብ በሙሉ እናቴን ካስገባችላት በኋላ ጠፋች። ከዛ በኋላ አይቻት አላቅም። ለእኔ ብላ ነው በሰውነት ላይ የከፈለችው እና የት ሄደች? ባለአረቡ አረቡ ጋር ሄደች እንጃ ይላል። ናኦልን ሁሉም ነገር ብሌን በሄደች በሁለተኛ ቀኑ እናቴን አጣሁ ይላል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ ከዚሁ ወሰናበታለሁኝ። እንግዲህ ይሄ ናኦል የሚባለው ሁሉም ሰብስቦ አስገባቸው ማለት ነው። በቀጣይስ የማን ይሁን አሁን ሳደ ይገብታለች። በቀጣይስ ማን ነው የሚገባው?